ወርቅ ላበደረ ጠጠር ክፍል ስድስት፣ እነሆ ተጀመረ። ህውሃት በጸረ ደርግ ትግሉ በ17 ዓመታት የእርስ በርስ ጦርነት ከፍተኛ መሥዋዕትነት በመክፈል በለስ ቀንቶት አራት ኪሎ መግባቱና ታላቋን ሀገር ኢትዮጵያን ለመምራት በታሪክ አጋጣሚ ማግኘቱ ይታወቃል። እንኳን በኢትዮጵያ በአፍሪካ ከእሱ በላይ እንደሌለ ሲመጻደቅ ቆየ። በኋላ በ2010 ዓ ም የተካሄደውን ሀገር አይሎት ተከትሎ ራሱን ታገልለታለሁ ለሚለው ለትግራይ ህዝብ ሲል ከመለወጥና በሪፎርም ከማሻሻል ይልቅ ወደ ሌላ ምዕራፍ የእርስ በርስ ጦርነት ለመግባት መነሳቱ በቅርብ ጊዜ የድርጅት ታሪክ አስገራሚ ነገር ነው። ራሱ ባጸደቀው ህገ መንግስት እና ባቋቋመው የመከላከያ ሰራዊትና ተቋም ላይ ብረት በማንሳት በ21ኛው ክፍለ ዘመን የማይታሰብና በሌሎች ሀገራትም ያልታየ የክደት ተግባር በመፈጸም ሀገራችንን ለቀውስነት ገባ አድርጓል። በቀውስና በግርግር ውስጥ ያደገው ህይወት ግን አሁንም የትግራይን ህዝብ ማደናገር ተዋግተን የማድረግ ናቸው። አሁንም ቀለበት ውስጥ እያስገባናቸው ነው እያሉና በቅርቡ ደብረ ጽዮን ሥልጣን ሊረከብ ነው ማለት ይዋሹት እንደነበር ከትግራይ አርሶ አደሮች አንደበት ሰምተናል፣ ብሎ ከእገታው የተረፉት አባላት አጫውተውኛል። የሰሜን ዕዝ መከላከያ ሠራዊት አባላት በሚያውቁትና ክፉ ደጉን አብረው ባሳለፉት ህዝብ መካከል በውኃት ታመራርኩ የሀሳብና ተግባር ተካሉ በህይወትና በሞት መካከል ሆነው መሠረታዊ ፍላጎት ሳይሟላላቸው በሳምንታት ያዩት እንግልት እጅግ ዘግናኝ ነበር። ወገን ይደርስልን ይሆን? እነዚህ ክፎችና ካድሬዎች ምን ያደርጉኛል እያሉ መስጋትና መጨነቁ እጅጉን ከባድ ነበር። የወለዱና ቤተሰብ የመሰረቱ ደግሞ ልጆቼስ ምን ይውጣቸው ይሆን እያለ በድካምና በረሃቡ ላይ ሲብሰለሰልበት ከሁሉ በላይ ደግሞ ከወጣትነት እድሜው ጀምሮ አፍላ ጉልበቱን ሳይሳሳ ሲዋደቅላት ሲቆስልላትና ሲደማላት የነበረችው ሀገር መጨረሻዋ እጅጉን አሳስቦታል። ለሀገር መከበር የከፈለው ዋጋ መቁሰልና መድማት በሙሉ ተዘንግቶ በከፍተኛ አመራሩ በክልል ልዩ ኃይልና ሚሊሻ እንደ ካህዲ ተደርጎ ሲታይ በጠመንጃ ሲጠበቅና ነፃነቱን ሲያጣ መቆየቱ ለስነ ልቦናና ለስነ አእምሮ ችግሩ ይደርጎታል። በዳር 292013 ዓ ም በርካታ ከባድና ቀላል ተሽከርካሪዎች የወሪ ወንዝ እየተሻገሩ ወደ ጅራ እና አዴት መስመር ያልፋሉ። ገሚሱ መኪና ከወንዝ ከፍ ብሎ ባለው ክፍት ቦታ እና የዛፍ ጥላ ከቆመ በኋላ ትንሽ ቆይቶ ወደ ዋናው መንገድ ገብቶ ዳገቱን መውጣት ይጀምራል። መድፍና ሌሎች መሳሪያዎችም በጥርፊያ ይጓዛሉ። የሲቪል ተሽከርካሪዎች እየከነፉ በፍጥነት ወንዙን በማለፍ ዳገቱን ተያይዘውታል። በዚህ ወቅት የሕወሓት ተዋጊዎችና ሌሎችም ተከታዮቻቸውን ጨምሮ በተሽከርካሪ ብቻ ሳይሆን በእግሩ የሚሸሸውም ቀላል አይደለም። ከቀኑ 7 ሰዓት ከሰላሳ 30 ላይ በጠራራ ፀሐይ ተነሱ ተባለና መከረኛው ጉዞ ተጀመረ። መንገዱ ዳገት ከመሆኑም በላይ አቧራማና ጠመዝማዛ በመሆኑ ወንዙን ሳይሻገሩ ከሩቅ ሲያዩት እንኳን ያስፈራል። በዚያ ላይ ጉዞ ባልበላ አንጀት የሚታሰብ ነው። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማ የሚል የአማርኛ አባባል ቢኖርም አንዳንድ ይህ አባባል የሚሰራ አይመስለኝም። ተነሱ ተብሎ ጉዞ ነው ተጀመረ። ሁሉም ወደፊት መራመድ ጀመረ። ከፊት ጉዞውን ከሚመሩ ካድሬዎች እኩል የሚራመዱ አንዳንድ ታጋጅ መኮንኖች እንደነበሩ አጫውተውኛል። በዚህ በረሃብና በጥም የተጎሳቆለ ሰውነት አስቸጋሪው መንገድ በፍጥነት መጓዝ ከባድ ነበር። ነገር ግን አማራጭ የለም። ሳይታሰብ ጉዞ በሦስት ምድብ ተከፈለ። የበረታው ከፊት ሌላኛው ከመሃል የደከመው ከኋላ ሆነ። ከኋላ ያለው በራሱ ፍጥነትና ነፃነት ነው የሚጓዘው። አንዳንዱም ሁኔታዎችን እያነበበ ቦታ እየያዘ ተደብቆ መቅረት ጀመረ። ቀደም ብሎ ወደ አር 292013 ዓ ም ከወሬ ወንዝ ማዶ ባለው ዳገት የውሃት ከፍተኛ አመራሮች የሜካናይዝድ ክፍሉና ተራ ተዋጊ በሙሉ ወደ አዴት በፍጥነት መገዝገሱን ጠቅሼላችሁ ነበረ። በዚህ ጉዞ ውስጥ ውሃት ሽሽት ላይ ነበር። እስከ ምሽት ድረስ የቀሩትን ተሽከርካሪዎችና ብረት ለበስ ተዋጊ ታንኮችን ወደ አዴት አቅጣጫ በጥድፊያ በማሸሽ ቀጥሎበት ነበር። ይህን ሁኔታ የተመለከቱት ታጋቾች የወገን ጦር እየተቃረበ መሆኑን ተረድተዋል። አዴት ከመድረሳቸው በፊት ቀደም ብሎ በሚገኝ ጅራ በሚባል አነስተኛ የገጠር መንገድ ላይ የተለያዩ ከባድና ቀላል መኪናዎችን አቁመዋል። የተቃጠሉ መድፎችን ሳይቀር ጅራ አካባቢ ተሰብስበው ይታዩ ነበር። በህዳር 30 2013 ዓ ም ረፋል ላይ የወገን ከባድ መሳሪያዎች ስራቸውን መስራት ጀመሩ። የጥላትን ከባድ መሣሪያና የመሸገበትን ቦታ ሳይቀር በወገን ከባድ መሳሪያ ተኩስ ይቀጣቀጡ ጀመር። ጠላት እጅግ ከመደናገጡ የተነሳ ወዴት እንደሚሄድ ተቸግሮ መቆራራት ጀመረ። ጠላት መግቢያ መውጫ ቸገረው። ወደ አዴት መንገዱን የሚቀጥል ከሆነ መድረሻ አክሱም ነው። የወገን ጦር እየገሰገሰ የሚመጣው ደግሞ ከአክሱም ነው። በዚህ ጭንቅ የተከበበው የጠላት ጦር ሌላ ተጨማሪ ጥቃት ገጠመው። የአየር ኃይል ድሮን በጠላት የተመረጡ ኢላማዎች ላይ አትፈጽማ ተመለሰች። የውሃት አመራሮች ታጋች መኮንኖችን እንደ ሽፋን በመጠቀም እዚህ ድረስ ቢጓዙም ከዚህ በላይ ግን መቀጠል የሚችሉ አይመስሉም። ወርቅ ላበደረ ጠጠር ክፍል ሰባት እነሆ ተጀመረ። በወቅቱ የውሃት ተዋጊዎች ያገቷቸውን መኮንኖች ይመሩ ከነበሩት ውስጥ አንደኛው ምክትል ኮሚሽነር ይህደጎ ስዩም ሲሆን በ107ኛ ኮር የ23ኛ ክፍለ ጦር አስተዳደር የነበረ ነው። ከስራ የተወጡ የአዲስ አበባ ፖሊስ ኮሚሽን የነበረ ሲሆን በሪፎርሙ የተቀየረ የውሃት አባል ነው። ሁለተኛው ኮሎኔል ግራናይት የሚባል የሃያ ሁለተኛ ክፍለ ጦር አባል የነበረና ና በቦርዱ የወጣ ሲሆን ሶስተኛው ምክትል ኮሚሽነር ብርሃነ የማረሚያ ቤት ኃላፊ የነበሩ ናቸው። የወገን ጥቃት እያየለ ሲመጣ ታጋጆችን በዶዘር የተቆፈረ ጉድጓድ ውስጥ እንዲቀመጡ አደረጓቸው። ነገር ግን ቦታው በቂ ስላልሆነ በዙሪያው ባለው ደልዳላ ስፍራ የተቀመጡ ነበሩ። እኩለ ቀን ሲሆን እነዚህ የውሃት አመራሮች ወዴት እንደሄዱ ሳይታወቅ ተሰወሩ። በአካባቢ ልዩ ኃይል የሚባልም የለም። ከርቀት ተሽከርካሪ የሚመስል ነገር በብዛት ሲመጣ ይታያል። እርግጠኛ መሆን የሚቻለው የህወሓት አመራሮችና ተዋጊ ኃይሎች በአካባቢው እንዳልነበሩ ነው። ነገር ግን ከኋላ በተሽከርካሪ የሚመጣው ኃይል የማን እንደሆነ መገመትም አልተቻለም። ፀሐይ ወደ ማረፊያዋ ስታዘቀዝቅ የተወሰኑ አባላት መጥተው ታጋጆቹን እንዲሰበሰቡ አደረጓቸው። በመቀጠልም አመራሩ ማን እንደሆነ ሲጠይቋቸው ከሦስቱ ጄኔራሎች አንዱ ተነስተው በመሄድ አነጋገሯቸው። ብዙዎቹ በሁኔታው ተጨንቀዋል። የተጠሩት አመራር ሲመለሱ ግን ፊታቸው ላይ የመረጋጋት ሁኔታ ይታይ ነበር። ሰዎቹን አነጋግረው የተመለሱ ጄኔራል ፈገግ ብለው የምስራች አበስሯቸው። አይዟችሁ ወገን ናቸው አሏቸው። ከዚህ ሰዓት ጀምሮ ደስታና መተቃቀፍ ተጀመረም። እየተረጋጉ ሲመጡ ረሃብ የጠናባቸው አባላት ወደ ቆሙት መኪኖች በመሄድ የሚበላ ነገር መፈለግ ጀመሩ። የተገኘውን እየተካፈሉ በመብላት ረሃብና ጥማቸውን አስታገሱ። ፈጣሪያቸውንም አመስገን ጀመሩ።